240 ካሬ የሚሸጥ ቦታ እየላችሁ ቀርብ ያለው ለአስፋልት ቀረብ ያለ ነው። አካባቢው የሞቀ የደመቀ ሰፈር ነው። እዚህ ጋር የምትመለከቱት አካባቢ ላይ ነው እየላችሁ የቀረብኩት። ምን ይሄ ብቻ የማህበር ቦታም እየላችሁ ቀርብ ያለው ህጋዊ ካርታ ፕላን ያለው አካባቢው ደስ የሚል አካባቢ ነው። ቤቶች እየተሰሩበት ይገኛሉ። አሁን ራሱ ሰርታችሁ መግባት የምትችሉበት ቦታ ነው እየላችሁ የቀረብኩት። ሁለቱም ዋጋው ተመጣጣኝ ዋጋ ነው። እዚህ ጋር የምትመለከቱት ማህበር ላይ ነው እየላችሁ የቀረብኩት እንዳልፋችሁ። 240 ካሬ ወሎ ተረፎ ነው። 130 ካሬ ደግሞ እዚህ ጋር የምትመለከቱት ማህበር ነው። የደመቀ ነው አሁን ሰላም መግባት የምትችሉበት ነው። አዝራሻም የት ሀገር እንደሆነ ነግራችኋለሁ። የዚህ ኔ 240 ካሬ ቦታ ዋጋ ና 130 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዥዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ ወሎና ኮምበልቻ፣ እንዲሁም ኬሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሃሎ ይበሉ። አሰላሙ አሌይኩም ረህመቱላ በረካቱ። ሰላም እንዴናችሁ ውድ እና የተከበራቸው የእንድሪሰብ ኢትዮ አረማ ተመልካች ሰላም ናቸሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታ እየላቸው ቀርብ ያለው ወሎ ለዛሬ እየላቸው የቀረኩት ሁለቱም ተመጣጣኝ ዋጋ ነው። ዚህ ጋር የምትመለከቱት መቶ ሰላሳ ካሬ ነው። አካባቢ ላይ እንደምታወት ቤቶች እየተሰሩ ይገኛሉ። አሁን ራሱ ሰርታችሁ መግባት የምትችሉበት ቦታ ነው። እየላቸው የቀረኩት የወሎ ተረፎም ለአስፋልት ቅርብ ነው። ሁለት መቶ አርባ ካሬ ማለት በጣም ትልቅ ነው ይለያል የሁለቱንም ዋጋው ነግራቸዋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የሻናሌ ቤተሰቦች መቶ ሰላሳ ካሬ ላይ ስንት ክላስ ያሰራል ለምትሉ እዚህ ጋር እንደምታወትው ላሳያችሁ ነው። እዚህ ጋር ይሄው መሰረቱ አልቋል። ከታች ፌሮ ብረት ቆማል፣ ደግሞ ኮለሊ ቆም ማለት ነው። ይሄ ነው አስር በአስራ ሶስት ማለት ነው። መቶ ሰላሳ ካሬ ላይ እንግዲህ ከተሰሩ ቤቶች አልቀው እንዴት እንደሚያምሩ ማለት ነው። አራት ክላስ ማሰራት ይችላል ማለት ነው፣ ቦታም በአግባቡ ከተጠቀሙት ሰፊ ነው። 130 ካሬ ትንሽ ይመስላችኋል እንጂ በጣም ትልቅ ነው። እዚህ ጋር ራው ላይ የተሰራውን ቤት ላሳያችሁ። ይሄ ማለት ነው ቀይ ቀለም ማለት ነው። እዚህ ጋር አያችሁት አይደለ? 130 ካሬ ላይ የተሰራ አይመስልም ማለት ነው። ነገር ግን እዚህ ጋር ሁሉንም ቦታ በአግባቡ ነው የተጠቀሙት ማለት ነው። ካሬው እንደዚህ 200 ወይም ደግሞ 180 ካሬ ሆኖ መሀል ላይ የምትሰሩ አላችሁ ቤቱ ማለት ነው። በቃ እንደዚህ ዳር ላይ ወጣ ብላችሁ ለመስራት እንትናትሉም መሀሉን ሌላ ሰው ይወስድባችኋል ተባላችሁ ይመስል ማለት ነው ዳር ላይ አድርጋችሁ በስነስርዓት በቃ አቅማችሁ በፈቀደው መልኩ ስታሰሩ ማለት ነው። ብር ሲኖራችሁ ደግሞ ለመቀጠል እንዲመች አድርጋችሁ ማሰራት ይኖርባችኋል ማለት ነው። እንደዚህ ቦታው ጠባብ ነው ብላችሁ ስለምታስቡ ለዛም ነው ማህበር ላይ አንድ የቤት መሰራት ከጀመረ ቶሎ ነው የሚደምቀው ማለት ነው። ሁሉም ሰው በቃ ይረባረብበታል ማለት ነው። መስራት በቃ እንደዚህ አቅም ያነሰው ሰው ሸጦ ይወጣል። ሌላ ቦታ ሄዶ አቅሙ የሚፈቅደው አካባቢ ላይ ይገዛል ማለት ነው። እንደምታውት ይሄ ነው አካባቢው ደስ የሚል አካባቢ ነው። ለከተማ ቅርብ ነው፣ ይለያል። ለትርፍም ለመኖሪያም የሚሆነው ነው እየላችሁ የቀረብኩት የወሎ ተረፎን ቅርብ ነው። ወሎ ተረፎ እንግዲህ ለማታውቁ ከሀርቡ ቀጥሎ ያለ ነው ማለት ነው። ለሀርቡም ቅርብ ነው። የማህበር ቦታና አክሲዮን አፓርታማ እንደዚህ አንድ አይነት የሚመስላችሁ ልጆች ማለት ነው። የማህበር ቦታ ሲባል ማለት ነው ይሄ ነው ማለት ነው። ለግል ለብቻ ማለት ነው፣ በጋራ ያልሆነ ማለት ነው። አክሲዮን አፓርታማ ደግሞ የሚባለው በጋራ የሚገነባ አክሲዮን የንግድ ቦታ ነው። አፓርታማ ደግሞ የመኖሪያ ነው ማለት ነው። ይህንን ለይታችሁ ልታውቁ ይገባል። በውስጥ እንደዚህ ምጠይቁኝና እንደዚሁም የመዋጮ ስንት ነው የምትሉ ሁሉ አላችሁ ማለት ነው። እንደዚህ የማህበር ቦታ ሳቀርብላችሁ ማለት ነው አቅማችሁ ከፈቀደ መስራት ትችላላችሁ፣ ካልፈቀደም ደግሞ ይጠብቃችኋል ማለት ነው። አንዳንዱ ማህበር ላይ ቶሎ እንዲሰራ በዚህ ጊዜ በቃ መሰራት አለበት ተብሎ የሚገደብ አለ፣ ማይገደብም አለ። ግልጽ አድርጌላችኋለሁ ብዬ እገምታለሁ። የወሎ ተረፈው እዚህ ጋር ከአስፋልት ቅርብ ነው። አስፋልቱ እዚህ ጋር እንደምታወት ነው። ከአስፋልት ብዙ አያስኬድም ማለት ነው። አካባቢ ላይ የተሰሩ ቤቶች እንደምታዋቸው የሆነ አስገብቼ ትላልቅ ቤትም ተሰርቷል፣ እንደምታዩት ማለት ነው። አካባቢው የሞቀ የደመቀ ሰፈር ነው። ሰዎችም እየኖሩበት ይገኛሉ። 240 ካሬ ደግሞ ማለት ጎኑ 12 እርምጃ ነው፣ እርዝመቱ 20 እርምጃ ነው ማለት ነው። አክሲዮን አፓርታማ ወሎ ኮምቦልሻም ደሴም አቅርብልን ብላችሁኛል። ቀጣይ ላይ አቀርብላችኋለሁ። ከአሁን በፊት አቅርቤላችሁ በኔ ላይ መታችሁ ገዛችኋላችሁ ደሴ እንደዚሁም ወሎ ኮሞርሽ መታችሁ የገዛችሁ አላችሁ ከዛም እንደዚሁም ቤተሰብ ልካችሁ ሄጄ ካሳየሁላችሁ በኋላ በሌላም ሰው ላይ ሄዳችሁ የገዛችሁ አላችሁ ማለት ነው። እንኳንም ገዛችሁ። ከዛም ለመሸጥ ስትፈልጉ ወንድም ስ ያስተዋውቅልን የአንድ ሰው ዕጣ አለን እዛ የምትሏላችሁ ማለት ነው። ያጋዛችሁ ደላላ ይሽጥላችሁ። እኔ እዚህ ጋር ሄጄ የእናንተ ቤተሰቦች ሳሳይ ማለት ነው የነዳጅ አውጥቼ ነው። እንደዚህ ትራንስፖርት አለ። አሁን ላይ ነዳጅ ስንት ነው የሚገዛው ማለት ነው? እስኪ አንድ ሌተር ጠይቁ ማለት ነው። መቼም ሚዲያ ላይ አለ የነዳጅ ውድነት መቼም እየተናገሩ እየተለቀቀም ትሰማላችሁ ማለት ነው ይህ እንደዚህ ቃለ ቅጥም ገብና በሆን ራስን ከመጉዳት ውጭ ሌላ ምንም ነገር የለ የምታገኙ ነገር የለም ማለት ነው ያ ራሱ እንደዚህ ሄዳችሁ የገዛችሁበት ሰው ራሱ ደላላ ላይ እንደዚህ ኮሚሽን ላይ ለመስጠት ችግር ካለባችሁ ሽጥልን ስትሉት ያ ሰው ወደኋላ ነው የሚለው ምክንያቱም ኮሚሽን ላይ ችግር ስላለባችሁ በሌላ ሰው ላይ መታችሁ ያ ሰው ያጋዛችሁ ማለት ነው አምናችሁም ማለት ነው እኛ የኮሚሽን አንቀበልም የደላላ አንቀበልም እንደሆነ የምናጋዛው ይላሉ ከዛም በኋላ ከወዳ በኩል ይነጋገሩና አስር ሺህ ብር መስጠት ያለባችሁን ሰላሳ ሺህ ሀያ ሺህ አምሳ ሺህ ትሰጣላችሁ ማለት ነው። እናንተ እንከፍላለን ችግር የለውም ብትሉ እኮ በፐርሰንት ነው አትጎዱም እኮ ብዙ ብር እኮ አይደለም ትልቅ ብር ይመስላችኋል ማለት ነው። እንደዚህ በእጥፍ የሚጠይቋሉ የኮሚሽን የደላላ የትኛውም ሀገር ማለት ነው ሁለት ፐርሰንት ነው ማለት ነው። ከአምስት መቶ ሺህ ብር ላይ አስር ሺህ ብር ነው ከአንድ ሚሊዮን ላይ ሀያ ሺህ ብር ነው። ይሄ ግልጽ እያደረኩ ተናገር ያለው ማለት ነው ራሳችሁን ነው እንጂ የምትጎዱት ማንንም አትጎዱ ማለት ነው። እኔ እዚህ ጋር ማስመሰል ማድበቅበቅ አይመቸኝም ማለት ነው። ግልጹን ነግራችኋለሁ። ከተመቻችሁ ትገዛላችሁ። መታችሁ በእኔ ላይ ከፍላችሁ የኮሚሽን አለበለዛ እንደዚህ እኔ ከወዳ በኩል እንደዚህ እንትን ብዬ አይሆንልም ማለት ነው። ሲጀመርም መቼም ቢሆንም አላደረገውም ማለት ነው። የማይፈቀድን ነገር አላደረገም። ሀራም የሚሆንን ነገር መቼም ቢሆን አልሰራምም። በራሴ የምጠላውን ነገር ለሰዎች አልፈቅድም ማለት ነው። ስለዚህ ይህንን በተደጋጋሚ ተናግሬ አለሁ ማለት ነው። የቻናሌ ቤተሰቦች አሉ፣ አሁን ደስ ቤተሰቦቻችሁ የኮሚሽን ማቁ የደላላ መከፈል ማቁ ማለት ነው። የሚከፈል ከሆነ በቃ እንገዛም ብለው ቢሏችኋል ማለት ነው። እነሱ እንደዚህ ይህን ተሰሙ እሺ አይሉንም አይገዙልንም። በቃ አንተ እኛን ሰጣለን እናስገባልለን አንተ የምትላቸው አይከፈልም ብለ እምቢ በላቸው አይቻልም፣ የደላላ አይከፈልም ብለ አስረዳልን ትላላችሁ። እኔም እንደዛ ብያችሁ የምታስገቡልኝ የምልኩልኝ አላችሁ፣ አመሰግናለሁ ማለት ነው። ለዛሬ እየላችሁ የቀረብኩት ቦታ 130 ካሬው ሁሉ ብሎ ኬሚሲ ነው። ህጋዊ ነው። ሁሉም ነገር የተሟላ ነው። ተመጣጣኝ ዋጋ ነው። ዋጋው አንድ ነጥብ ስምንት ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። የወሎ ተረፈው ደግሞ 240 ካሬው 550 ሺህ ብር ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁኝ። ሀሳብ አስተያየት ካላችሁ ያልገባችሁ ነገር ካለ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ግልጽ አድርጌ እመልስላችኋለሁ። እንደዛ ብዬ ስሜታዊ ሆኜ ስለተናገርኩኝ ይቅርታ ማለት ነው። የልቡን ተናግሮ ይቅርታ ለምትሉ እኳ ቀርቡማ ነው አለው አለው እንደዛ የሚባለው ማለት ነው። አዲስ የማህበር ቦታ በሚመራ ሰዓት እየላችሁ እቀርባለሁ። ደሴ፣ ኮምቦልሻ፣ ሀይቅ፣ ሀርቡ፣ ሸክላቶቼ፣ ወሎ ከሚሴ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደውል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ዛሬ እየላችሁ የቀረብኩትን እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። አመሰግናለሁ። በሌላ ቪዲዮ ውስጥ እስክንገናኝ። አሰላሙ አለይኩም ወራህመቱላሂ በረካቱ። ሰላም ሁኑ። እወዳችኋለሁ።